እስራኤል በዚህ ሳምንት ሌላ ውጥረት በሜዲትራኒያን ባህር ላይ ገጥሟታል፣ እንመለከተዋለን። በሌላ መረጃ ደግሞ አውሮፓ አጥር እናጥራለን ብለዋል። ምን አይነት አጥር ነው? በዝርዝር እንመለከተዋለን። እንደምንቆያችሁ እንደምንሰነበታችሁ ውድ ዚህ ቻናል ተከታታዮች፣ አሁን ደግሞ ዓለም አቀፋዊ ነክ የሆኑ መረጃዎችን የምናደምጥበት ጊዜ ነው። ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እና ቤተሰብ መሆን አዳዲስ መረጃዎች እንዲደርሷችሁ ይሆናል። ሌላዊም ቪዲዮ ሁላችሁም ላይክ አድርጋችሁ ጀምሩ፣ ተደራሽነቱ ብዙ እንዲሆን። አመሰግናለሁ። እንግዲህ በዚህ ሳምንት በዚህ በመካከለኛው ምስራቅ በተለይም በዚህ ወር ብዙ ውጥረት የነበረበት ቀጠና ነበረ መካከለኛው ምስራቅ። በዚህ ሳምንት ደግሞ ከነበሩት ውጥረቶች አንዱና ትልቁ ገዝፎ የታየው የሜዲትራኒያን ባህር ውጥረት ነው። ይህ ደግሞ ያልተጠበቀ ነው። የጣሊያን የጦር መርከብ በሜዲትራኒያን ላይ ወደ እስራኤል ወሰን አቅጣጫ ማምራቱ በእስራኤል በኩል ከፍተኛ ቁጣን ቀስቅሷል። ከዚህም የተነሳ የእስራኤል መንግስት ለጣሊያን መንግስት ከባድ የሚባል የማስጠንቀቂያ መልእክት አስተላልፈዋል። እንደሚታወቀው በሜዲትራኒያን ባህር ላይ ሰላም አስከባሪ እንደሆነች እንደሆኑ ጣሊያኖቹ ብዙ ጊዜ ሲናገሩ ተደምጠዋል። ምክንያቱም ለባህሩ ቅርብ ስለሆኑ ለሜዲትራኒያን ማለት ነው። እዛ አካባቢ ያለውን ሴኩሪቲ ከሚጠብቁ ሀገሮች በቀዳሚነት የጣሊያን መንግስት ይገኛል። ነገር ግን በዚህ ውጥረት ውስጥ ሆኖ በባህሩ ላይ ይህን አይነት ስለላ ማድረግ አሁን ለምን አስፈለገ የሚል እስራኤል የእስራኤል መንግስት ሲጠይቅ ይታያል። ይህን አይነት የጣሊያን የጦር መርከብ በሜዲትራኒያን ባህር ላይ ስለላ አሁን እስራኤል በፍጹም አልፈቀደችውም ልክ እንደ ኒው ፍሮንት ቴንሽን ነው የተወሰደው። ሌላ የጦር ስጋት በሜዲትራኒያን ባህር ላይ ብቅ ያለ ያህል ነው የተወሰደው። ምክንያቱም በንግግራቸው እንደተደመጠው በእስራኤል በኩል ውሻ በቀደደው ጅብ ይገባል እንዲሉ የኃይል ሚዛኑን የሚያስት ኃይል በሜዲትራኒያን እንዳይመጣ እስራኤል ብዙ ስጋቶቿን አስቀምጣለች። ለዚህ ነው በምስራቃዊ ሜዲትራኒያን በኩል እስራኤል በባህሩም ላይ እንዳይጠጓት ምንም አይነት መርከብ እንዳይጠጋት ወሰን ያስቀመጠችው ትዝ ይላችሁ ከሆነ በዚኛው ሳምንት ወይም በዛኛው ሳምንት መጨረሻ የፍሎቴላ ተጓዦች ወደ ሜዲትራኒያን ያለው ምስራቃዊ ሜዲትራኒያን የእስራኤልን ወሰን ልክ ባህሩ ላይ ያደረጉትን ወሰን ማለፋቸው ተነግሯቸዋል። ወደዚያ እርዳታ ነው የያዝ ነው ቢሉም ኖ በዚህ በባህሩ ላይ እስራኤል ወሰን አላት፣ እንዳትጠጉ የተባሉበት ምክንያት እስራኤል በሜዲትራኒያን ላይ ወሰን ስላስቀመጠች ነው። በእርግጥ ይህንን ውዝግብ የጣሊያን መንግስት ማስተባበያ ሰጥቶታል። ይሄ ማሪታይም ሴኩሪቲ ነው፣ አካባቢውን የሚጠብቅ የጦር መርከብ ነው በማለት አስተባብለዋል። እንግዲህ ውድ አድማጮቼ የማፑን እናውቀዋለን ብዬ አስባለሁ። በቀይ ባህር፣ በምስራቅ ሜዲትራኒያን በኩል ያው እስራኤል ለብዙ ነገር ተጋላጭ ነች። በዛ በኩል የሚመጡ የጦር መርከቦች በማንኛውም ሁኔታ ሊያጠቁኝ ይችላሉ የሚል ሳቤ ተወስዶ ነው። በባህሩ ብዙ ማይል ላይ የቴሪቴሪ አስቀምጠዋልና ገደብ አስቀምጠዋል። እንግዲህ በዚህ በመካከለኛው ምስራቅ ያለው ውጥረቱ እንዳይጠጓቸው በማሰብም ነው፣ ቴንሽኑ በጣም ብዙ ስለሆነ በዚህ በጋዛ በኩል ከሃማስ ጋራ ውጊያ ውስጥ እንደሆኑ ይታወቃል። እንደገና እዚህ በሊባኖስ ደግሞ አለ ሄዝቦላ አለ ሲሪያን ረብል ሳሉ ሌሎችም ከኢራንም ጋር ያለው ቁርሾ ሁሉ ስላለ እንደገና በዚህ በሜዲትራኒያን ደግሞ ይሄ አይነት ኒው ፍሮንቴሽን ወይም አዲስ የጦርነት ቴንሽን አይነት እየመጣ ነው የሚል ከፍተኛ ስጋት ስላለ ያንን የባህር ወሰን ስትገድብ ነው እስራኤል የምንመለክተው። በዚሁ ወደ አስደናቂው ሌላ መረጃ ልውሰዳችሁ። በዚህ ሁለት ቀን ውስጥ የተደመጠው ለየት ያለ ያልኩት አውሮፓውያኑ በራሻ በኩል ያለውን ወሰኖቻቸውን ሙሉ ለሙሉ አጥር እናጥራለን እያሉ ነው። መቼና ምን አይነት አጥር ነው የሚለውን ልንገራችሁ። አጥሩ እንደ ግድግዳ ነው። የግድግዳው ስም ወጥቶለታል። ድሮን ዎል ይባላል። ድሮን እንዳያልፍ የሚከለክል ግድግዳ ለመገንባት ነው ያሰቡት። ነገር ግን ይህ ግንባታ ምን አይነት ግንባታ ነው፣ ምን አይነት ግድግዳ ነው የሚለውን ግን እንመልከት። እንግዲህ ይህ ግድግዳ በሰው አይን የማይታይ ነው። ወይም እንደ ግንባታ የሚታይ ወል አይደለም። ልክ እንደ ዶናልድ ትራምፕ እንዳስገነቡት እንደ ሜክሲኮ ወል በአሜሪካና በሜክሲኮ መካከል እንዳለው ግድግዳ አይነት አይደለም። የማይታይ ኢንቪዚብል ወል ነው፣ የማይታይ ግድግዳ ነው ነው ያሉት። እንደሚታወቀው ራሽያ ትልቅ ሀገር ነች። ራሽያና አውሮፓ ወሰን ለወሰን ናቸው። በዚህ በራሻ በኩል ያሉ የአውሮፓ ሀገራት ደግሞ በጣም በርካታ ናቸው። ከሰሜን እንኳን ብንጀምር ፊንላንድ፣ ከዛ ኢስቶኒያ፣ ያለ ላቲቪያ፣ ላቱኒያ፣ ፖላንድ፣ ሃንጋሪ፣ ሩማኒያ፣ ቤላሩስ እነዚህ ሁሉ የቦርደር ሀገሮች ናቸው ከራሻ ጋር። እንግዲህ እነዚህ ሁሉ የአውሮፓ ሀገራት የራሽያ ወይም የእስያ አህጉር አዋሳኝ ናቸው፣ የሚታወቅ ነው። ኪሎ ሜትሩ ለማየት ሞክር ያለው ወደ 2435 ኪሎ ሜትር ይሆናል። በጣም ረጅም ነው። እንግዲህ ይህን ያክል ርቀት ያለው ግድግዳ ወይም ድሮን ዎል የሚባለውን ለመስራት ነው ያቀዱት አውሮፓውያኑ። ይህ ግድግዳ በአይነቱ በጣም ለየት ያለ ነው። ሶስት ነገሮችን የያዘ ነው። የሚታይ ግድግዳ አይደለም፣ ነገር ግን ራዳር፣ ሴንሰር እና ጃመርስ ያለበት ነው ይላሉ። እንግዲህ ይሄ በአውሮፓ የአየር ወሰን መዳረሻ ላይ ማንኛውም በአየር ላይ ሊበሩ የሚችሉ ድሮኖች ከራሽያ ወገን በሚመጡበት ጊዜ እንዲወድቁ የሚያደርግ ስርዓት ነው የተዘረጋው ማለት ነው። ይህንን ግንብ ወይም የማይታይ የግርግዳ አውሮፓውያኑ የሚሰሩበት ምክንያቱን ሲናገሩ ከራሽያ የሚመጡ ትንንሽ ድሮኖች ነገር ግን በጣም ብዙ አደጋ ሊያስከትሉ የሚችሉ የተባሉ ሰው አልባ አውሮፕላኖችን ለመከላከል መሆኑም ተብራርቷል። ይህ ደግሞ ከራሻ ጋር ያለውን ያላቸውን ግንኙነት እንደሚረብሸው ወይም እንደሚያሰነካክለው ወይም በእኛ አማርኛ እንደሚያሻክረው፣ ኢዩ ኮሚሽን ጥያቄው ሲነሳላቸው ከራስ በላይ ነፋስ ነው አይነት መልስ ነው የመለሱት። እንግዲህ ከ24 ኪሎ ሜትር በላይ የሆነ በራዳር የታጠረ ሴንሰር ያለው ጃመር ያለው ምን ማለት ነው? ጃመር ያለው ልክ እዛ አካባቢ ድሮኖቹ ሲደርሱ መቆጣጠር እንዳይቻል ጃሙን የሚያበላሸው ሩቅ ያለው አካል ያንን ድሮን መቆጣጠር አይችልም ማለት ነው። እንግዲህ ይህን ለመስራት በቢሊየን የሚቆጠር ዩሮ ወይም ዶላር ገንዘብ እንደሚያስፈልጋቸው የሚታወቅ ነው። ርቀቱ ደግሞ የምታዩት ነው። ወደ 2450 ማለት ከአዲስ አበባ ግብጽ ማለት ነው። ከአዲስ አበባ ግብጽ 2500 ኪሎ ሜትር ነው የሚያለው። ይህን ያክል ኪሎ የማይታይ ኢንቪዚብል ዋር ወል ማለት ነው። የማይታይ ግርግዳ ሊሰሩ ነው ማለት ነው። እንግዲህ እኛ የምናውቀው ለደህንነት ሲባል ግቢና አገር ሲታጠር ነው የምናውቀው። አሁን ደግሞ አህጉርን ከፍተኛ በሆነ የቴክኖሎጂ አጥር ለማጠር ተነስተዋል። በጣም አስደናቂ ነው። አለም እንግዲህ የዓለም ሀገራቱ ለራሳቸው ሴኩሪቲ የማያደርጉት ነገር የለም። የመሬቱን እንደ ሜክሲኮ ቦርደር አይነት አጥርም ብቻ ሳይሆን በሙሉ አየራችንንም ሰማዩንንም እናጥራለን ወደሚል የቴክኖሎጂ የቴክኖሎጂ አፈራሽ ነገሮች እየተገባ ነው። ለዛሬ ያለ መረጃ ይሄ ነው። ለተጨማሪ መረጃ ቻናሉን ሰብስክራይብ ማድረግ ትችላላችሁ። አዳዲስ አልተደመጡም የሚላቸውን መረጃዎች የማደርሳችሁ ይሆናል። መልሰን ደግመንና ደጋግመን የምንገናኝ ይሆናል። ለአሁኑ ደህና ሁኑ።